ምናላችሁ፣ እኔ አለው እግዚአብሔር ይመስገን ደና ነኝ። ዛሬን በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የቅርንፉድ ውሃን በአመጋገባችሁ ውስጥ ብታካትቱ ወይም ደግሞ ብትጠጡ የምታገኙትን ድንቅ ጥቅሞችን በሰውነታችሁ ላይ ምን ሊፈጠር እንደሚችል በዚህ ቪዲዮ ላይ በሚገባ ነግራችኋለሁ፣ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ላይክ እና ሼር እያደረጋችሁ ሌሎችንም እንደተለመደው አስተምሩ አሳውቁላለሁኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ቅርንፉድ በባህላዊ ሕክምና ውስጥ ለዘመናት ጥቅም ላይ የዋለ ኃይለኛ የሆነ ቅመም ሲሆን አጠቃላይ ደህንነታችንን በከፍተኛ ሁኔታ ሊያሻሽሉ በሚችሉ አንቲ ኦክሲዳንቶች፣ ቫይታሚኖችና ማዕድናት የበለጸገ ነው። በዚህ ቪዲዮ ውስጥ የቅርንፉድ ውሃ ደም ወሳጅ ቧንቧዎችን ወይም ደግሞ አርተሪን ለማጽዳት የልብ ጤናን ለመደገፍ እናም ኮሌስትሮልን በተፈጥሮ ለመቀነስ እንዴት እንደሚረዳ እገልጽላችኋለሁኝ የቅርንፉድ ውሃ የልብና የደም ዝውውር ሥራ ጤናን ከማስፋፋቱም በላይ የምግብ መፈጨትን ይረዳል፣ የአፍ ጤንነትን ይደግፋል እናም ከአትሮስክለሮሲስ እናም ከሌሎች ስር የሰደዱ በሽታዎች ጋር የተያያዘ ኢንፍላሜሽንን ሊዋጋ ይችላል። ይህን ቀላል ተፈጥሮዊ መድኃኒትን ለማዘጋጀት ቀላል እናም ለሰውነታችሁ ሰፊ ጥቅሞችንም ይሰጣል። የቅርን ፉድ ውሃ የአንጀት ጤና ለማሻሻል፣ በአፍ ውስጥ ያሉ መጥፎ ባክቴሪያዎችን ለመቀነስና ለተሻለ አጠቃላይ ህይወት የደም ዝውውርን ለማሻሻልም ይረዳል። የቅርንፉድ ውሃ መጠጣት በቅርንፉድ ውስጥ ባለው ከፍተኛ መጠን ያለው አንቲኦክሲዳንቶች፣ ጸረ ተዋሲያን ውዶችና እንደ ኢዩጅኖል ያሉ አንቲኢንፍላማቶሪ ወኪሎቹ ምክንያት በርካታ የጤና ጥቅሞችን ሊሰጣችሁ ይችላል። ነገር ግን በትክክል እንዴት ማዘጋጀት እንዳለባችሁ እናም ማን የቅርንፉድ ውሃን ሲጠጣ በጥንቃቄ ሊጠቀመው እንደሚገባ ማወቅም አስፈላጊ ነው። እነዚህን በዝርዝር እነግራችኋለሁ። የቅርንፉድ ውሃን ስትጠጡ በሰውነታችሁ ላይ ምን ሊፈጠር እንደሚችል በዝርዝር ልንገራችሁ። አንደኛ የተሻሻለ የምግብ መፈጨት ጤና ይኖራችኋል። የቅርንፉድ ውሃ የምግብ መፈጨት ኤንዛይሞችን ፈሳሽን ያነቃቃል። ይህም የምግብ መፈጨት ሂደትን ያሻሽላል። የሆድ መነፋት፣ ጋዝ፣ የምግብ አለመፈጨትና የሆድ ድርቀትን ይቀንሳል። ሁለተኛ፣ የተሻሻለ የበሽታ መከላከያ ተግባር ይኖራቸዋል። ቅርንፉድ ዩጅኖል የተባለ ኃይለኛ አንቲኦክሲዳንት ሲሆን ጸረ ተዋስያንና ጸረ ቫይረስ ባህርያት አለው። ኢንፌክሽኖችንና ጉንፋንን ለመዋጋት ይረዳልና የበሽታ መከላከያ ስርዓትንም ይደግፋል። ሶስተኛ አንቲ ኢንፍላማቶሪ ወይም ደግሞ ኢንፍላሜሽን ወይም ብግነትን የመከላከል ውጤት አለው። ኢውጅኖል በቲሾች እናም በመገጣጠሚያዎች ላይ ያለውን ኢንፍላሜሽንን ይቀንሳል። አርትራይተስ፣ የጉሮሮ መቁሰል እናም ሌሎች የኢንፍላሜሽን ሁኔታዎች ምልክቶችን ሊቀንስም ይችላል። አራተኛ የተሻለ የደም ስኳር ቁጥጥር ይኖራቸዋል። ቅርንፉድ የኢንሱሊን ሴንሲቲቪቲን ሊያሻሽል እናም የደም ስኳር መጠንን ሊቆጣጠርም ይችላል። አይነት ሁለት የስኳር በሽታ ወይም ደግሞ የኢንሱሊን ሬዚስታንስ ላለባቸው ሰዎች ጠቃሚ ሊሆን ይችላል። አምስተኛ ለተሻለ የአፍ ጤናም ይጠቅማል። የቅርንፉድ ጸረ ባክቴሪያ ባህሪያት የአፍ ውስጥ ባክቴሪያዎችን ለመቀነስ ይረዳሉ። ትኩስ ወይም ደግሞ ጤናማ የሆነ እስትንፋስ እንዲኖራችሁ፣ የድድ ኢንፌክሽኖችን ለመቀነስ እናም የጥርስ መበስበስንም ለመከላከል ይረዳል። ስድስተኛ የመተንፈሻ አካላት ጤናንም ይደግፋል። የቅርንፉድ አንቲ ኢንፍላማቶሪ ወይም ደግሞ በሽታን የመከላከል ባህሪያቱ አክታን የማስወገድ ባህሪ አክታን ከሳምባ ውስጥ ለማጽዳት ይረዳል። የአስም የብሮንካይተስናም የሳል ምልክቶችን ያቃልላል ማለት ነው። ሰባተኛ የጉበት ጤናንም ይጠብቃል። በቅርንፉድ ውስጥ የሚገኙት አንቲኦክሲዳንቶች ጉበትን ከኦክሳይድ ስትረስ ወይም ደግሞ ጭንቀት ይከላከላሉ እናም መርዛማ ንጥረ ነገሮችን ማስወገድን ሊደግፉም ይችላሉ። ከጊዜ ወደ ጊዜ የተሻሻለ የጉበት ተግባርናም መርዛማ ንጥረ ነገሮችን ያስወግዳሉ። ስምንተኛ፣ ክብደትንም ለመቆጣጠር ይረዳል። የቅርንፉድ ውሃ ሜታቦሊዝምን ያሻሽላል እናም የምግብ ፍላጎትንም ለመቆጣጠር ይረዳል። ስብን ለማቃጠልናም የምግብ ፍላጎትን ለመቀነስም ሊረዳ ይችላል ማለት ነው። ስለዚህ የቅርን ፉድ ውሃን በአመጋገባችሁ ውስጥ ብታካትቱ እነዚህን ድንቅ ጥቅሞችን የምታገኙ ይሆናል። የቅርን ፉድ ውሃን እንዴት ማዘጋጀት እንደሚቻል ልንገራችሁ። የሚያስፈልጋችሁ ግብዓት ከአራት እስከ አምስት የቅርን ፉድ ፍሬ ያስፈልጋችኋል። እንዲሁም ደግሞ አንድ ኩባያ ወይም 250 ሚሊ ሊትር ውሃ ያስፈልጋችኋል። ይሄ ብቻ ነው የሚያስፈልጋችሁ። ከዛም ውሃውን ማፍላት አለባችሁ። ውሃው ከፈላ በኋላ ያዘጋጃችሁትን ቅርንፉድን በፈላ ውሃ ውስጥ ጨምሩት። እናም ከአምስት እስከ አስር ደቂቃዎች ማፍላት ያስፈልጋል። ከዛም ከእሳት ላይ አውረዳችሁ ለተጨማሪ አስር ደቂቃዎች መጠበቅ፣ ከዛም አጣርታችሁ መጠጣት ነው። ወይም ደግሞ እንደ አማራጭ ለጣዕም ሎሚን ወይም ደግሞ ማርን መጨመር ትችላላችሁ። እንዲሁም ደግሞ ቅርንፉድን ለአንድ ሌሊት በውሃ ውስጥ በመዘፍዘፍ ሳታፈሉት ጠዋት ላይ መጠጣትን ትችላላችሁ ማለት ነው። ታዲያ የቅርንፉድ ውሃን መገደብ ወይም ደግሞ ማስወገድ ያለባቸው ሰዎች አሉ፣ ሲጠቀሙ ጥንቃቄ ቢያደርጉ የሚመከረው ማለት ነው። እነዚህ ሰዎች እንግዲህ አንደኛ ነፍሰ ጡር ወይም ደግሞ የሚያጠቡ ሴቶች ናቸው፣ ምክንያቱም በእርግዝና ወቅት በብዛት ስለመጠኑ ደህንነት ውስን ጥናት አለ። የሆርሞን ደረጃዎችን ወይም ደግሞ የማህፀን መኮማተርን ሊጎዳ ይችላል። ሁለተኛ ደግሞ ደምን የሚያቀጥኑ መድኃኒቶችን የሚወስዱ ሰዎች ናቸው ምክንያቱም ኢውጅኖል ደምን ሊያቀጥንና የደም መፍሰስ አደጋን ሊጨምር ይችላል። እንደ ዋርፋሪን፣ አስፕሪን ወይም ደግሞ ሌሎች የደም መርጋት መድኃኒቶችን እየወሰዳችሁ ከሆነ ስትጠቀሙ ጥንቃቄ ማድረግ ወይም ደግሞ ማስወገድ ያስፈልጋል። ሶስተኛ ደግሞ የደም መፍሰስ ችግር ያለባቸው ሰዎች ናቸው፣ ምክንያቱም ቅርንፉድ የተለመደውን የደም መርጋት ሂደትን ሊያስተጓጉል ስለሚችል አራተኛ መድኃኒቶችን የሚወስዱ ሰዎች የስኳር ህመምተኞች ለምሳሌ፣ ምክንያቱም ቅርንፉድ የደም ስኳር መጠንን ሊቀንስ ይችላል። ከመድኃኒቱ ጋር ሲዋሃድ፣ ይህ ሃይፖግላይሲሚያን ሊያስከትል ይችላል። ማለትም ዝቅተኛ የሆነ የደም ስኳር መጠን ማለት ነው። የደም ስኳር መጠንን በጥንቃቄ መቆጣጠር ያስፈልጋል። አምስተኛ ደግሞ ህፃናቶች ባይወስዱት ይመረጣል። በተለይ በተለይ በብዛት ምክንያቱም ከመጠን በላይ ህፃናቶች ከወሰዱ ሆድ ወይም ደግሞ ጉበትን ሊያበሳጭ ይችላል፣ ጨጓራቸውን ወይም ደግሞ ጉበታቸውን ማለት ነው። ስድስተኛ ደግሞ አለርጂ ያለባቸው ሰዎች ናቸው። እንደ አለርጂ ያለባቸው ሰዎች የቅርንፉድ ውሃን ሲጠቀሙ የቆዳ ሽፍታ፣ ማሳከክ ወይም ደግሞ የመተንፈስ ችግር ሊከሰትባቸው ይችላል። ይህ ደግሞ አልፎ አልፎ የሚከሰት ነው፣ ብዙ ሰዎች ላይ የሚከሰት አይደለም። ታዲያ የሚመከረው መጠን፣ አስተማማኝ መጠን የሚባለው በቀን አንድ ኩባያ የቅርንፉድ ውሃ ለአብዛኛዎቹ አዋቂ ሰዎች በአጠቃላይ ቢጠጡት ደህንነቱ የተጠበቀ ነው። ከመጠን በላይ የሚባለው ደግሞ በቀን ከሁለት እስከ ሶስት ግራም ቅርንፉድ በላይ ከወሰዳችሁ ከመጠን በላይ ወሰዳችሁ ማለት ነው። ምክንያቱም ከፍተኛ መጠን የምትወስዱ ከሆነ የጉበት መርዛማነትን ወይም ደግሞ የጨጓራ ትራክት ችግሮችን ሊያስከትልባችሁ ይችላል። ጨጓራችሁን ሊያበሳጭ ይችላል ማለት ነው። ስለዚህ ጥንቃቄ ማድረግ አለባችሁ። በልኩ ብቻ መጠቀም ይኖርባቸዋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። አጠር አድርጌ የቅርንፉድ ውሃን ብትጠቀሙ የምታገኙትን ጥቅሞችሁን፣ እንዴት ማዘጋጀት እንዳለባችሁ፣ እናም ምን አይነት ሰዎች መጠቀም እንዳለባቸው በዚህ ቪዲዮ ላይ ነግሬያችኋለሁ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር ሳታደርጉ በፍጹም